ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሁሉ አማን ነው? እንዴት ናችሁ? እንዴት ስነበታችሁ? ዛሬ እቺኛን መረጃ ላካፍላችሁ ብቅ ብያለሁ። ምንድነው የሚለው? የአዲስ አበባ ቤቶች ልማት ኮርፖሬሽን በኮሪደር ልማት እንዲሁም በከተማችን እየተካሄዱ በሚገኙ የተለያዩ ልማቶች ስራዎች ምክንያት ከመንግስት ቤት ለተነሱ ከአራት ሺህ በላይ የልማት ተነሾች ምትክ የጋራ መኖሪያ ቤት ቤቶችን በማስተላለፍ ሽያጭ ውል እያዋዋለ ይገኛል። ይሁን እንጂ የጋራ መኖሪያ ቤት በሽያጭ ተመድቦላቸው እስካሁን ድረስ የሽያጭ ሳይዋዋሉ የቀሩ የልማት ተነሺዎች በመኖራቸው ኮርፖሬሽኑ በቤቶች ላይ ከፍተኛ ወለድ እየከፈለ ለመክፈል ተገድዷል። በመሆኑም ምትክ የጋራ መኖሪያ ቤት ተሰጥቷችሁ ውል ሳትፈጽሙ በተሰጣችሁ ቤት ውስጥ እየኖራችሁ ያላችሁ የልማት ተነሺዎች ይህ ማስታወቂያ በመገናኛ ብዙኃን ከተላለፈበት ቀን ጀምሮ እስከ ግንቦት 30 ቀን 2017 ዓም ድረስ በኮርፖሬሽኑ የጋራ መኖሪያ ቤቶች ማስተላለፍ ዳይሬክቶሬት በውስጥ ማስታወቂያ ባስቀመጠው ፕሮግራም መሰረት በአካል በመቅረብ የሽያጭ ውል እንድትፈጽሙ እያሳሰብን በተጠቀሰው በተቀመጠው የጊዜ ገደብ ውስጥ ቀርበው የሽያጭ ውል የማይፈጽሙ የልማት ተነሺዎች ላይ ተገቢውን የባንክ ወለድ ጨምረን የምናስተላልፍ መሆኑን በጥብቅ እናሳስባለን፣ ይላል የአዲስ አበባ ቤቶች ልማት ኮርፖሬሽን። እንግዲህ ይሄ ነው ማስታወቂያው። የሚያስፈልጉ ነገሮችን ቀጥዬ አሳያችኋለሁ። የልማት ተነሺዎች ለውል ሲመጡ ማሟላት የሚገባቸው መረጃዎች፣ አንደኛ የልማት ተነሺዎች እጣው የደረሰው ግለሰብ ውል ለመፈጸም በአካል መቅረብ አለበት። የታደሰ የነዋሪነት መታወቂያ ዋና እና ሁለት ፎቶኮፒ፣ የጋብቻ የምስክር ወረቀት ዋና እና ሁለት ፎቶኮፒ፣ ያላገባ ከሆነ ስድስት ወር ያላለፈው የምስክር ወረቀት፣ ያገባ ከሆነ የትዳር አጋር የታደሰ መታወቂያ ዋና እና ሁለት ኮፒ፣ በውክልና ከሆነ የውክልና ሰነድ ዋና እና ሁለት ኮፒ የተወካይ የታደሰ የነዋሪነት መታወቂያ ዋና እና ሁለት ኮፒ የተወካይ መታወቂያ ሁለት ኮፒ ቅጽ ዘጠኝ ዋና እና አንድ ኮፒ ከወረዳ ተሞልቶ ታሽጎ የሚላክ የቀበሌ ቤት ኪራይ ውል ዋና እና ሁለት ኮፒ እጣ ያወጡበት የኮንዶሚኒየም ቤት እጣ ዋና እና ሁለት ኮፒ አራት ፎቶግራፍ ወቅታዊ አራት በአራት የሆነ ጉርድ ፎቶግራፍ ፍቺ ካለ በፍርድ ቤት የጸደቀ ፍቺ ዋና እና ሁለት ኮፒ ንብረት ክፍፍል ዋና እና ሁለት ኮፒ፣ የአባት የእናት የትዳር አጋር ከሞተ የውርስ አጣሪ ሪፖርት ዋና እና ሁለት ኮፒ፣ የወራሽነት ማስረጃ ዋና እና ሁለት ኮፒ፣ ቤቱ በእነ ከተመደበላቸው የእነ ስም ዝርዝር፣ በልማት ከተነሱበት ወረዳ ቤቶች አስተዳደር ጽፈት ቤት የተጻፈ የእነ ስም ዝርዝር ዋና እና አንድ ኮፒ ማቅረብ ይጠበቅባቸዋል። የልማት ተነሾች የሽያጭ ውል የመዋያ ጊዜ ሰሌዳ ወይም ፕሮግራም ተቀምጧል። የተራ ቁጥር፣ ሳይቱ የሚገኝበት ክፍለ ከተማ፣ የሳይት ስም፣ ውል ያልፈጸሙ የቤት ብዛት፣ ውልና ቅጽ የሚወስዱበት ቀን። አንደኛ ንፋስ ስልክ ላፍቶ ክፍለ ከተማ፣ የሳይቱ ስም ፉሪሃና፣ ውል ያልፈጸሙ ቤቶች ብዛት ሶስት መቶ ውልና ቅጽ የሚወስዱበት ቀን ከመጋቢት 22 2017 ዓ ም ጀምሮ እስከ ሚያዝያ 4 ቀን 2017 ዓም ድረስ። ኮልፌ ቀራኒዮ ክፍለ ከተማ የሳይት ስም ፋኑኤል በረከት ጀሞጋራ ወታደር ቀራኒዮ ቱ ወይም ቀራኒዮ ሁለት ፋኑኤል አንድ መቶ ቤቶች ውል አልተዋሉም። በረከት 20 ቤቶች ውል አልተዋሉም። ስለዚህ ውልና ቅጽ የሚወስዱበት ቀን ከሚያዚያ 6 ቀን 2017 ዓ ም ጀምሮ እስከ ሚያዚያ 18 2017 ዓ ም ድረስ ጀሞጋራ ወታደር ሰፈር ወታደር ቀራኒዮ ሁለት እነዚህ 30፣ 50ና አንድ ቤት ውል አልተዋሉም። ከሚያዚያ 6 2017 ዓ ም ጀምሮ እስከ ሚያዚያ 18 2017 ዓ ም ድረስ ለሚኩራ ክፍለ ከተማ የሳይስም ስም የካጣፎ ያልተዋዋሉ ብዛት 100 የሚቆልፍ ምንድን ነው። ሰነድ የሚወስዱበት ቀን ከሚያዚያ 20 ቀን 2017 ዓ ም ጀምሮ እስከ ሚያዚያ 25 2017 የካአባዶ 13 እና የካአባዶ 14 የቤት ያልተዋሉ ቤቶች ብዛት 31 የቦሌ አያት አራት አንድ ሰሚት ሁለት ቦሌ አራብሳ አራት ቦሌ አያት አምስት ቦሌ አያት አምስት አንድ ቤት፣ እነዚህ ከሚያዝያ 28 ቀን 2017 ጀምሮ እስከ ግንቦት 2 ቀን ድረስ። ቦሌ አራብሳ 3 ቦሌ አራብሳ አራት ቦሌ አራብሳ አምስት ቦሌ አራብሳ ስድስት እነዚህ አምስት መቶ ሁለት አስር እና መቶ ቤቶች ውል ያልፈጸሙ ናቸው። ከግንቦት አራት ቀን 2017 ዓም ጀምሮ እስከ ግንቦት 19 ድረስ ሌላኛው ጎሮ ስላሴ መቶ ቤቶች ውል አልፈጸሙም። ከግንቦት 21 ቀን 2017 እስከ ግንቦት 28 ድረስ አቃቂ ቃሊቲ ክፍለ ከተማ ቄሊንጦ የሚገኙ 49 ቤቶች ውል አልተዋሉባቸውም። ስለዚህ ከሰኔ 2 ቀን 2017 ዓም ተምረት ጀምሮ እስከ ሰኔ ስድስት ቀን ድረስ ሰነዶቹን ወስዳችሁ ቅጽ ወስዳችሁ ውል የምትዋዋሉበት መሆኑ ተገልጿል ማለት ነው። ይህም መረጃ ሼር ላደርጋችሁ ብዬ ነው። በሌላ መረጃ መለሳለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉት ባባይ።